ድንግል አበባ ልዩ ነሽ ናቲ፣ ማርያም አበባ ታምርሽ ብዙ፣ ድንግል አበባ ፈጥነሽ ትገርሻለሽ፣ ማርያም አበባ ደጅሽ ለተከዙ፣ ማርያም አበባ ማርያም አበባይ፣ ማርያም አበባ ድንግል አበባይ

ማርያም አበባ ከህፃንሽ ጋራ ድንግል አበባ እምድንግል አበባ እምገድስ ለማርያም አበባ ውበቷ ይፈሳል አበባ ካንገቷ አበባ እምኩነ ውበቷ አበባ ባህር አበባ ስፋቷ አበባ ማርያም አበ እባይ ማርያም አበባ ድንግል አበ እባይ ድንግል አበባ ዝማሬ መላእክት። አሁን ልቀጣሽ ነው መሰለኝ። የሆነ ልቤው ለደስደስ እያለሁ ነው። አንድ ቅጣት አለብኝ። አልፈልግም አልፈልግም

ሁለተኛ ደግሞ ሁለተኛ ሁለተኛ ኤሎ ያ ሁለተኛ ኤሎ ናፍቀኛል ትያለሽ። ሶስተኛ ደግሞ የዮኒ ማኛ ፊልተር ታደርጊያለሽ። አንድ ምርጭ ምን አረኩ ዘምሪልኝ አልኩ ፊልተር

እኔ እግዚአብሔርን መድኃኒያ ለምን ማንም አላዘዘኝ? ኪዳነ ምሕረትን ይኸውልሽ። የኤሎን እራስ በራስ ይወቅ። እሺ በቃ ይኸውልሽ፣ አራት ጊዜ ዊና። ተጽዕኖ ፈጣሪነት ያለሽ ዊናዬ፣ ተጽዕኖ ፈጣሪ። ቆይ አይደለም አልጀመርኩም፣ አልጀመርኩም። በቃ ተዘጋጁ፣ ተዘጋጁ። አራት ነው። ጀምሪ። ጀምር ዊና፣ ተጽዕኖ ፈጣሪ እሺ፣ ይህን ልጨምርበት ወይስ? ዊና ዊና፣ ይቅርብኝ። እሺ፣ ዊና ዊና ተጽዕኖ ፈጣሪ

ቴንኪው ተቀተሻል። አሁን ግን ታስመርጭኛለሽ። እኔ እኮ አሁን፣ እሺ ንገሩ እናንተ ንገሩ እዚህ የሚልህን ግን አታይም አንተ። ኤልያስ ኤልያስ፣ የሆነ ነገር እያለች ነው። እኔ እግዚአብሔርን ቀልቤ እራሱ የሆነ ነገር እየተጠራጠረው ነው። እኔ ይኸውልሽ፣ በቃ እነሱ ኤልያስ፣ ለምን ብ የሚጽፍልሽ በእራስሽ ግጭ፣ አይደለም አንተን እኮ ነው የሚልህ የሆነ ነገር ይልሃል። እዚህ መጠጥ ማ ኤልያስ እዚህ

ፈርስት ጊፍት ኤክስቱ ጊፍቲንግ ምናምን ፖይንት የሚል ነገር መቶልኛል እና አንድ ጊፍት በሁለት መሰለኝ የሚቆጠሩ ነው። አንደኛ ድምጽ ትቀይርና ታወራ ታወራለህ፣ እምልህን ትላለህ። ድምጽ ቀይር ማለት ነው ደግሞ

በቃ ወንድምሆነ ፎሎ አድርጎ ምን እያለ ነው? አንደኛ ድምፅ መቀየር፣ ሁለተኛ ድምፅ ቀይረህ እኔ የምልህ እንትን አለ። ሁለተኛ ፊልተር አድርገህ ታደርጋለህ። በቃ ሦስተኛ